ሀታችሁ ቆይ ብርሃን እንዲያሳያችሁኝ ነገ ባዕከራ ብርሃን የሚሆንላችሁ አላህ ያድርጋችሁ። ኑሯችሁ አገሪቱ በሽታ ይልቀቃት። አገሪቱ አረንጓዴ ትልበስ። እውቀት ይጥለቅባት። ታክሞ መዳን የሚችል ግን ደግሞ በመረጃ ጦት ምክንያት ለበርካታ የገጠሩ ማህበረሰብ ክፍል ፈተና የሆነ የአይን ሞራ ግርዶሽ ችግርን ማቃላ ሰው አሁን ሰላም ማጓደኛ ምናምን አልፋቸዋለሁ ነዚ ጸሐይ ላይ ምናምን አልፋቸው ሰር፣ ከዛ በኋላ በቃ እንዴት ምናምን ምን ሆነች ነው ሲሉ እኔ ያለቅሳለሁ። በቃ የሚያቅ ያቃል፣ ግን እንደዚ ለማስረዳት ራሱ እንጃ በጣም ከባድ ነው። በቦሩ ሜዳ ጠቅላላ ሆስፒታል በነጻ በተሰጠ ሕክምና ለበርካታ ዓመታት የአይን ብርሃናቸውን ያጡ ብርሃናቸው ተመልሶላቸዋል። ግራ አይኔ ታሞ ግራ አይኔን ተሻርኩ። ዘንድሮ ስምንት ዓመቴ ነው ዘንድሮ በዘጠኝኛ ዓመት የመጣችሉ ቀኝ አይኔ ተሸፍኖ

ሰላም ይሁን ሰው የሚዋደድበት ሰው የሚፋቀርበት ዘመን ያርገው። ለሀያ ሺህ የማኅበረሰብ ክፍል የዓይን ብርሃን የመመለስ ተግባርን የከወነው ቦሩ ሜዳ ሆስፒታል በነጻ ህክምናውንም አቅርቧል። ከ2010 ጀምረን ነው ይህንን ህክምና የምንሰጠው። ይህንን ህክምና ስንሰጥ ከ20 ሺህ በላይ ህዝብ አገልግሎት ሰጥተናል፣ ማለት በሁሉም ማለት ነው። በትናንሽ በአውትሪችም የምንሰራቸውና በስታቲክ በሃይ ቮሉም ሰርጀሪ በምንሰራው በሁለቱም ተደምሮ ወደ 20 ሺህ በላይ የህብረተሰብ ክፍል ከዓይነ ስውርነት አድነናል ማለት ነው። በነፃ ነው የሚከፍል። እዚህ አሁን የሚመጡበትን የሚሄዱበትን ትራንስፖርት በነፃ ነው። እዚህ ራት፣ ቁርስ፣ ምሳ ሆኖ በነፃ ነው። ድርጅቱ ነው የሚችለው፣ የኪውር ብላይንድነስ ፕሮጀክት የሚባለው ከኛ ጋር በመተባበር ያው አጋር ድርጅቱ ትልቁ አጋር ድርጅት ነው። ማንኛውንም የመድኃኒቶችንም የባለሙያዎችንም የሕክምና መሳሪያዎችን ወጪ ሁሉ ችሎ ነው እና ሁሉ ነገር በነፃ ነው። አንድም ሳንቲም የሚያወጡት ነገር የለም። ትራንስፖርት ጨምሮ የደርሶ መልሳቸውን በነፃ ነው የሚሰጠው። ከጨለማ ወደ ብርሃን መመለስ ነው እና አርሶ አደሮቹ የሕክምና ባለሙያዎችን እንዲመረቁ፣ አገር አማን ይሁን እንዲወላል እንዲያለ ጊዜው ወላል ሊያርግልን፣ መብላት መጠጣቱን መቀባት መውዛቱን ለአገር ያርገው አገር ያርገው ጎበዝ